ምናልባት እንትን የምትይ ከሆነ ካሜራሽን ዘግተሽን ብታስረጅ በጣም መልካም ነው። ካልሆነም ቀጥ ካሜራዋን ሳትዘጋ ታስረዳ እስከቻለችው ድረስ ከዛ በኋላ ቀጥልላት አለው። ይህኔም ጨምርላት አለው። መልካምሽ። እኔም የገባው ለዛ ነበረ ለዛ ነበረ። እንዴት ናችሁላችሁም? ምንም እንትን አትቢ አትፍሪ ያለሽን እውነታውን በደንብ አፍረጥ ተናገሪላችሁ አሉ። እዚህ ወንድሞች እህቶች አሉ። ያለሽን እውነታውን በደንብ አስረጂ። ለዛ ነው የገባሁት እኔ። ይቅርታ ጀኩዬ፣ ሁላችሁንም ሰላም ብያችኋለሁ። ሰላም ሰው ሀቁን እንዴት መግለጽ እንዳለበት አንዳንድ ሰው የማያውቅ አለ። ስለዚህ ምንም ያስፈራ ነገር የለም። እኔ ያው እንዳላችሁት፣ እኔ የማውቀው በሶሻል ሚዲያ ነው። ካመት በላይ ሆኖናል ማለት ነውና በጥሩ ሁኔታ ነበር የተገናኘ ነው። አይዲም እንደ በቃ የምፈልገውን ነገር አድርጎልኝ ነበር። አይዲም አሰርቶልኛል። ይሄና ሀቅ ነው። ግን የመጀመሪያ እንትን አሁን ላይ ሲነገረኝ የመጀመሪያ ልብስ የገባልኝ በወንድሜ በነፍጠኛው ነው። የመጀመሪያው ልብስ ማለት ነው ኦርደር የተደረገው እና እኔ አሁን የምፈልገው ይኔ በእርግጥ እንደማንኛውም ሰው አይዲ አሰርቶልኛል ከዛ በኋላ ግን እኔ እየሰራው ለእሱ እንደምልክ ነው። እያንዳንዱን ማለት ነው መረጃ እንትን ደግሞ አለ። መጀመሪያ ላይ ስፖንሰር የትም እንትን እኔ በቃ አልችልበትም ማስረዳት። እናንተ እንትን በ ወይ ታታ ሰው በደሉን እንኳን ብዙዎቻችን እኮ ስነ ልቦናችን በዚህ ልክ ነው ያለው። አይዞሽ አትፍሪ። እነሱ ሙኒት በጥያቄ መልክ አድርግና ልጅቷ እንድታስረድ አድርጊያት። ሙኒት ሚዩት ነሽ? ሙኒት ኦኬ በትልቁ አድርገኝና እኔ በደንብ እሺ። ዛሬ ትንሿ እዚህ ጋር የመጣችበት ሰበብ ሰሞኑን የነበረውን ግጭት ታውቃላችሁ፣ አማራው ከተባለ ልጅ ጋር የምናውቀው ባለቤቷ እጮኛዋ እንዲህ አይነት ነገር እንደነበረ ነው። ነገር ግን ባለትዳርና የልጅ አባት ሲሆን እሱ ከዛም አልፎ ደግሞ እሷን ሲረዳት ነበር። መጀመሪያ ላይ አይዲ አሰርቶላታል። ሱቁ እንደ እንትን እንደተባለ እንደተጀመረ እቃዎች አስገብቶላታል። አይዲው ተሰርቷል። ነገር ግን የገቡት እቃዎች በሙሉ በሰው ብር የገቡ ናቸው። ያው በብድር ማለት ነው። ከዛ በኋላ ደግሞ የገቡት እቃዎች እንዳሉ በእሷ ስም ከተለያዩ ሰዎች እዚህ ጋር መረጃዎቹን ሁሉ ቼክ አድርገን ጨርሰን ነው ከተለያዩ ሰዎች በእሷ ስም ገንዘብ ተቀብሏል። እሷም የሰራችበትን እያንዳንዱ ነገር ወደ እሱ ጋር ነው የሚላከው የሚገባው። ዝም ብላ በደመነፍስ ነው እዚጋ ያለችው ልጅ። እሷ ያው እኛ ከእሷ በተረዳ ነው በሰጠችንም መረጃዎች እኛ የዛን ጊዜ ጠብ ሲነሳ አማራን አሰደቡ አማራ እንደዚህ ተባለ ጎንደር እንዲህ ተባለ ነው አደል ያለው። በኋላ ላይ እህታችን ድምፁን ታሰማናለች ትንሿ ማለት ነው። ጭራሽ አማራን ረግጦ ጎንደርን ሌላውንም የሚሳደበው እሱ ነው። እሷን እያስፈራራት እኔ በምን ራሱ እንደሚያስፈራራት እንዲሁ ልጅቷ አለማወቋን ማንም አብሯት እንደሌለ፣ ሲጀመር ከሁሉም ሰው አርቋታል ከየጓደኞቿ ከአንቺ ጀርባ አናገሩኝ፣ እኔ ፈልገውኛል፣ እንዲህ ብለዋል እያለ የተለያዩ ኢንፎርሜሽን እየሰጠ እንዳለ ከጓደኞቿ አቆራርጧታል። የዛን ዕለትም እኛ ጋር ስትመጣ ለእርቅ እሱ ገብቶ የበጠበጠበት ሰበብ ምንድን ነው? ይሄን ፍራቻ ነው። ከነዚህ ሰዎች ጋር ስትገናኝ ነገ ጥሩ ሪሌሽን ይኖራቸዋል፣ ነገሮችን ታቅና ታጠቃኛለች፣ ወይም ጉዳይን ታወጣዋለች በሚል ነው እና ልጅቷን ሙሉ በሙሉ ተቆጣጥሮ በስሟ ከተለያዩ ሰዎች በዚህ ጉዳይ ላይ ወንድማችን ወልደ ጊዮርጊስ የእህታችንን ሕይወት ያተረፋት እሱ ነው። በሞት እና በሕይወት መሀል ሆና ልጅቷን ከሞት አትርፎ እሱንም የተወሰነ ነገር አታሎታል። ሀያ ሺ ጠይቆ አስር ሺ ወስዶበታል። አስር ሺውንም ያተረፈችለት ራሷ ትንሿ ናት። ልጁ ብቻ በትንሷ አስር ሺ መጀመሪያ ወስደናል ከዛ ደግሞ እንደገና ሀያ ሺህ ድጋሜ ነው የጠየቅ ነው። ለሱም ሌላ ሀያ ሺህ። ኤኒዌይ በዚህና በዛ መንገድ ልጅቷን እየተጠቀማት ነው። አሁን አንቺ ተናገሩ አንዴ፣ እንዴት እንደሆነ ወንድም የነፍጠኛው ከመጀመሪያው ስለሚያቅ አብሮን ስለነበረ እሱ ያስረዳና ከዛ እናንተ ትሄዳላችሁ። ግን ወንድም የነፍጠኛው የአውራ መጀመሪያ

ከመጀመሪያው እንዴት እንደተዋወቅ ነው ያው ካንተ ወንድሜ ስለሆንኩ ሁሉን ነገር እየነገርኩ ነበረ፣ ታስታወስክ ነው። እሱን ከመጀመሪያው እንዴት እንደሆነ እዛ ኦርደር የተደረገው ልብስ በአንተ እንደሆነ አበድረኸው አበድራይ ብሎክ እሱን እሱን ነው የምትነግርልኝ። አራይት አ ድራይቭ እያደረኩ ነው ለማውራት የምሞክረው። ምናልባት ለቤቱ መደመጥ ካልቻልኩ እንድትነግሩኝና ፓርክ አርጌ ማውራት እንድችል እንድጠቁሙኝ እፈልጋለሁ። ይሰማል? ትሰማለ? ትሰማ ስትቆራረጥ፣ ትቆራረጣለህ። ኦኬ። ከአማራው ከወንድሜ ጋር የተዋወቅነ ከአንድ አመት በፊት ነው። ከእሱ ጋር ከመተዋወቃችን በፊት በአማራ ክልል በአራቱም አቅጣጫዎች እህቶቻችን ወንድሞቻችን ነበሩ። ግሩፕ ፈጥረን እንጫወት ነበር። አንዳንድ እንደዚህ ያሉ ችግር ሲያጋጥሙ እንዲሁ ድጋፍ ሲፈ የሚፈልጉት ሰዎች ካሉም በውስጥ በግሩፕ እንጫወት ነበር እና እዚህ ካሉ እህቶቼ ወንድሞቼ ይኖራሉ። በግሩፕ ከነበርንበት ከአንድ አመት በፊት በግሩፕ እያለነ ከግሩፕ ውስጥ አንዷ እህታችን ትንሿ ነበረች። አይሲንክ ካልተሳሳትኩ አንድ የቀጠሮ ጌም ነበራት ከአንድ አመት በፊት። ከጌሙ በኋላ ይሄን ልጅ እንደተዋወቀችና አማረው የሚባለውን ልጅ ተዋውቂያው ነበርና ምን ትለኛለህ? እንደ ወንድም አከብርሃለሁ የሚል ጥያቄ እንደ አንድ ታላቅ ወንድም ጠየቀችኝ። አይ በዚህ ሰዓት ሰው የሚያፈቅረውን እራሱ ነው የሚያውቀው፣ የትዳር ምርጫውን ራሱ ነው የሚያውቀው እንጂ እኔ ይሄን አድርጊ ብዬ መልእክትም ምክርም አልሰጥሽም። ለአንቺ የሚሆንሽን መምረጥ መብቱ ያለሽ የአንቺ እና የአንቺ ብቻ ነው። በሌሎች ነው እንደ ታላቅ ወንድም እንደ ግሩፕ ልናግዝሽ የምንችል የሚል መልስ መለስኩላት። ከዛ በኋላ ልጁን እሽታ እንደሰጠችው እና እሺ እንደተባባሉ አሳወቀችን። ከትንሽ ጊዜ በኋላ ነፍጠኛው የሚባለውን ወንድምሽን መተዋወቅ እፈልጋለሁ በሚል በፕላትፎርሙ በቲክቶክ አማረው የሚባል ስም ያለው ወንድማችን ተዋወቀኝ። ስንተዋወቅ ልክ እንዳሁኑ እንዳላችሁት ቤተሰቦቻችን ነው በግሩፕ ነው የተገናኘ ነው አማረው ባላለሁ በሚል ተዋወቅ ነ እኔም በቲክቶክ ስሜ ነፍጠኛው በሚል ተዋወቅ ነ ከዚህ በኋላ የትንሿ ቦይፍሬንድ ወይም ጓደኛዋ ፍቅረኛዋ ነኝ እና ለእሷ ወንድም እንደሆንክ ለእኔም ወንድም እንድትሆነኝ እና አንዳንድ ነገሮች ካሉ በጋራ እንድንጫወት ችግሮችም ካሉ እንድንወያይ የሚል ጥያቄ ያቀረበልኝ። እዛ ሰው ምንም ችግር የለም በሚል ለረዥም ሰዓታት አብረን እንጫወታለን። ከዛ በኋላ ምናልባት ቲክታክ ብዙ ጊዜ የምትጠቀሙ ሰዎች የምታስታውሱት ከሆነ ወንድሜ በጣም ማከብረህ ወንድሜ ስለሆንክ ስሜን አማራው የሚለውን የነፍጠኛው ወንድም ማለት ፈልጋለሁ የሚል ጥያቄ አቀረበልኝ። ምንም ይሄ ምን ችግር አለው? ስም መቀየር አለመቀየር ይሄ ጥያቄም ያስቀርብ አይደለም። ወንድም ዓለም ሲጀመር እኔ ላንተም ያደረኩት ነገር የለኝም መቀየር ከፈለክም ቤተሰባማዎች ነን፣ ሁላችንም ያለነው ቤተሰብ ነን፣ ችግር የለም በሚል ለብዙ ለረጅም ሰዓታት አማራው የነፍጠኛው ወንድም ነው የሚለው በቲክታክ ፕላትፎርም ስሙ ከዛ በመቀጠል አንድ የሆነ ጥያቄ እሷን ጠይቋት ነበር፣ ትንሿን እህታችን ከማዳም ቤት ወተሽ በግልሽ መስራት አለብሽ የሚል ጥያቄ አቀረበላት። ለሱ ጥያቄም ብዙ ጊዜ በግሩፕ ስለሚደውሉልኝ በተከታታይ ያወራኝ ነበር። ይጠይቀኛል፣ ትጠይቀኛለች። ሁላቸውም ከሳምንት አንድ ቀን ሁለት ቀን በግሩፕ ሳያገኙኝ አይውሉም ነበርና ኦኬ በሚል እሷም ይሻለች። አይ ሲንክ በዩናይትድ አረብ ኤሚሬት በሚፈቅደው ህግ መሰረት የመኖሪያ ፈቃድ ይሁን እንጂ አይ ዶንት ኖው አይዲ ነው የምትሉት እሱን እንዳስወጣላት መረጃዋለኝ። ከዛም ቤት ተከራይቶ ማስወጣት እንዳለበት ነገረኝ። አንተ ነው የምታቅ አንተ ነህ፣ እሺ፣ እስካሁን ድረስ ትእዛዙ ያንተ ብቻ ነው የሚል እናወራ ነበር። ከዛም በመቀጠል ያው እናንተም ሁላችሁም ቤተሰቡ እንደምታውቁት ከማዳም ቤት ወታ የግል ስራዋን ሞከረች። ስራውን በምትሞክርበት ሰዓት ኦርደር የሚደረጉ ባህላችን መገለጫ የሆኑ አልባሳትና ልብሶችን ከተለያዩ የሀገራችን ክፍሎች ኦርደር አድርጊያለሁ እና ለእሱ ኦርደር የሚደረግ እንዲያው ካለክ ታግዘኝ ዘንድ ጠይቃለሁ የሚል ጥያቄ ያቀረበልኝ፣ በወቅቱ ያው እናንተ የምታውቁት አንዳንዴ ሶሻል ሚዲያ ስንተማመን ጠበቅ ባለ መረጃም ሳይሆን ኢትስኦክ የምን ችግር አለሁ እሷ የመኖሪያ ፈቃዶ ወጥቶላታል ጀስ አዘጋጅታለች ስራ ለመጀመር ስለነበር ከመለስክልኝ ችግር የለም በሚል አንድ ሺህ ዶላር በአንደኛው ዙር ያበደርኩት። በመቀጠል ከአንድ ወር በኋላ ይመስለኛል እሱን ያበደርኩት ኢትዮጵያ ኦርደር የተደረገ ልብስ ነው የምትከፍልልኝ በሚል አንድ የማላቀው የኢትዮጵያ አካውንት ያለው ስም ሰጠኝ። አንድ አይሲንክ አንድ ሺህ ዶላር አስገባውለት። ካልተሳሳቱ ያኔ መቶ ምናምን ሺህ ብር ነው የነበረው። በሁለተኛ ጊዜ ሰባት መቶ ዶላር እንድሰጠው ጠየቀኝ። ይህ በጥቅሉ መቶ ሃምሳ ስምንት ሺህ የኢትዮጵያ ብር ነው የሆነው። ይሄን ሰጠውት ልብሱ ኦርደር ሆኖ የመጀመሪያው ዙር የገባ በኔ ብድር ነው። በኋላ በሚያገኝ ሰዓት ብሩን እፈልገዋለሁ በአስቸኳይ እንድታስገባልኝ የሚል ትዕዛዝ አስተላለፍኩለት። ብሩን አስገባልኝ። ብሩን ለማስገባት የሞከረው ግን እኔ ሌላ ትልቅ ብር መውሰድ ፈልጎ እንደሆነ በኋላ ነው የተረዳሁት። ከዚህ በኋላ ልብሱ ከገባ በኋላ በእያንዳንዳቸው ቀን የሚሸጡ ልብሶችን ኦርደር እያደረጋት በተለያዩ አካውንቶች አስገቢ እንደሚላት ጠይቀኝ ነበር። አንደኛ እኔ በዚህ ጣልቃ መግባት አልፈልግም፣ ሁለተኛ ባልሽ ነው፣ መስዋዕት ከፍሏል። ይህ ልብስ ያስመጣው እሱ ነው፣ መኖሪያ ፈቃድሽን ያለሽንበትንም ሁኔታ የተሻለ ኑሮ ፍቅረኝ፣ ሚስቴ ወደፊት፣ ሚስቴ አሁን ፍቅረኝ በሚል እስካለ ድረስ ባልሽ ነው፣ ታዘዥው የሚል መልስ በወቅቱ እንደ ወንድማዊ ምክሬን ለገስኩላት። ከዚህ በመቀጠል አልፎ አልፎ ይጣሉ ነበር እዛ በኋላ የእህቶች እንዳሏት ልጅ እንዳላት መናገር ፈልጋለሁ የሚል ጥያቄ እሷ ስትጠይቀው የወደፊት ታሪክሽን በታሪክ መስማት አልፈልግም በሚል ጥያቄ መለሰላት። ለእኔም ደውሎ ነገረኝ። ና ይሄ ለወደፊት ትዳር ለወደፊት እንትን የምትል ከሆነ መስማት አለብህ በሚል በግሩፕ ተገናኝተን ከዚህ በፊት የነበራትን ልጅ እንዳላት እህቶች፣ አዲስ አበባን ኬር የምታደርጋቸው፣ የምትንከባከባቸው፣ የምታግዛቸው እንዳሉ ሁሉን መረጃ ነገረችው። ሁሉንም አክሴፕት አደረገ ተቀበለ። ከዚህ በኋላ እነሱን ህልፕ ማድረግ እፈልጋለሁ ማገዝ እፈልጋለሁ በሚል ለሷ የማይደርሱ መረጃዎች ልጁን ሲንከባከበው እንደነበር አንዳንድ ፎቶዎች ምናምን ይደርሱኝ ነበር ይልክልኝ ነበር። እነዛ ሲደረጉ የነበሩት ግን በተከታታይ ካልተሳሳቱ ከ30 ሺ ወይም ከ40 ሺ ድርሃም በላይ የላከችበት ህጋው ይደረሰኛላት። በተለያዩ አካውንቶች ከ50 ሺ ዶላር በላይ ማንነታቸውን መግለጽ ከቻሉ ይቻሉ። ከዛ ውጭ ግን በተለያዩ መረጃዎች ከ50 ሺህ ዶላር በላይ በሱ አካውንት በሚፈልጋቸው አካውንት እንደገቡ ወሬዎች አሉኝ። ማንነቱን ግን እራሱ ባለቤት መናገር ካልፈለገ መናገር አልፈልግም። እኔ እንደ ጥቆማ ነው። ከዚህ ውጭ ወደ መጨረሻው ሲመጣ ከባድ ብር ተበድራ እንድሰጠው በመኖሪያ ፈቃድ ባላት የሀገሪቱ የመኖሪያ ፈቃድ ብር ተበድራ እንድሰጠው እኔንና ከዚህ የሚኖር አንድ ወንድም ያለ ግሬት የሚባል አሜሪካን ሀገር የሚኖር ሁለታችን ብር ተበድራ እንድሰጠው ሁላችንም እንዲጠይቀንና እሷ ብድር መታ ጠየቀችና፣ ኖ የመጀመሪያውን ብድር ከአንድ ሁለት ያበድሬዋለሁ፣ ሶስተኛው ለጠብ ነው ማበድር አልፈልግም በሚል መለስኳት። ሁለተኛ እሱ ብድር ጠየቀኝ በአስቸኳይ አዝ ሚሊታሪ ኦርደር፣ እንደ ወታደር ትእዛዝ ነው። አስታውሳለሁ ጭነት እያወረድኩ ነበር። አንድ መቶ ሀምሳ ሺህ ብር አሁን እንድታስገባልኝ ይፈልጋለሁ አለኝ። አልችልም ወንድሜ፣ ብር አሁን እጄ ላይ የለኝም አልኩት። ከሰው ተቀብለ አስገባልኝ አለኝ። እንዴ ገረመኝ እኔ ምንም አልመለስኩለትም። ገንዘብ ከሰው ተበድሮ ይሰጣል እንደ ምናምን ብዬ፣ አይ የመጀመሪያውን እንኳን መለስክ እንጂ የአሁኑን ከእጄ ስለሌለኝ ይቅርታ አድርግልኝ አልኩት። ቀጥታ ብሎክ አረገኝ። እዛ በኋላ ልጅቷ ከ በኢትዮጵያን ካላንደር አቆጣጠር ከነሐሴ ወር መጨረሻዎቹ ጀምራ እስከ መስከረም መጨረሻዎች በለቅሶ ላይ ነው የነበረችው። እጅግ በጣም ይቦልካት ነበር፣ እጅግ በጣም ይጣላት ነበር። ሶስት ጊዜ ተጣልተው እጅግ በጣም መስዋዕትነት ከፍዬ እምነደውን አቁሜ ስራ አቁሜ አስታርቂያቸው አስማምቻቸው አውቃለሁ። የመጨረሻው የተጣሉበት በአዲስ አመት ከመሆኑ በፊት ነው አስታውሳለሁ። እሱም ዋናው ነገር የነበረው ብር ተቀብለሽታ ማምጣት አለብሽ በሚል ነበር፣ ከሰው ተበድረሽ ብር አምጪ የሚል ነበር። እሱን ሳትሰጠው ስትቀር ምን እንደተፈጠረ እራሷ መግለጽ ትችላለች። እዚህ ውጪ ግን ከእኔ ጋር አንዴ ሁለቴ የብር ብድር ሳልሰጠው ስለቀረው እኔንም አገር ቤት የምትኖረው ባለቤቴንም ብሎክ አድርጎ የሚፈልጋቸውን ሰው ብቻ በማስቀረት ከምትወዳቸው ጓደኞችም ቤተሰቦችም ግሉል አድርጓት የቀረሱ ነው ያለው አጠቃላይ ሁኔታ ይሄ ነው ጥያቄ ካለ ምን ሁኔታ ይሄ ነው ጥያቄ ካለ ሁኔታ ይሄ ነው ጥያቄ ካለ መልሳለሁ። አመሰግናለሁ ቤተሰብ አንዴ ግን ጆካን ሁላችሁንም ፎቶም ቢወጣስ ስለሚወራው ግለሰብ በሰማ አናቀ አውጣው በዛ እሱ ብቻ ሳይሆን እሱ ብቻ ሳይሆን በዚህ አጋጣሚ ከሌንሰድብ ከሌንሰድብ ምናልባት እያየን ነበር ሚዲያው ላይ፣ በውስጥ ግን ሲናገር የነበረው ቮይሱ ስላለ ቮይሱንም፣ ማህበረሰብ እንደ ማህበረሰብ ሲሳደብበት የነበረውን ቮይስ እሱንም ማሰማት አለባቸው። ሁለተኛ ለኔ ላክሽሊ ሙሉ በሙሉ አለ መረጃው ጥቅል ልጅቷ በብድር የከፈተላት ጥቅል ልጅቷ በብድር የከፈተላት በብድር ከጓደኞቿ ጋር እኔን ይፈልጉኛል ይሄንን ብለውኛል ብሎ በማጣላት ከነሱ ደግሞ እሷ እንዲያሰማ ብሎ ገንዘብ በመበደር እሷን ሰርታ እንዲከፍል በማድረግ ነው ሲንቀሳቀስ ኖረ። ይህንንም ግልጽ አድርጋችሁ ተናገሩላት። ልጅቷ የመናገር ችግር አለባት። ለእኔም መታፈራለሁ፣ እባክህ እርዳኝ ነው ያለችው። ቮይሱን ግን ማህበረሰብን እንደ ማህበረሰብም ሲናገር የነበረበትን ቮይሱን ሁሉንም አውጥተሽ አሰሚ። ሌላ ብድር ስጪኝ እኔ ያው መጀመሪያ እንዳልኩ የእኔን የቦለከኝ እና የዛን ሰሞን የተጣለው ከወልደ ጊዮርጊስ ጋር ለሱ ነው የፈለኩት። ማለት መጀመሪያ ለወልደ ጊዮርጊስ ብር ደውሎለት ተደዋውለዋል። ከዛ ብር እንደምፈልግ ሀያ ሺህ ብር ለምንሽ ነው አለኝ ላይዲ ለአይዲ ማለት ያንኛውን አስከንስ ያንኛው አይዲ ለመበደር አልችልም፣ ማለት መበደር አይቻልበትም። እና ያንኛውን አይዲ ኢቭን እንኳ አሁን ከንስዬዋለሁ፣ ተከንስሏል። ያንኛው አይዲ ሲመጣ ተከንስሎ ብዙ ብር ተበድሬ እንደምሰጠው አይነት ነገር ነው። እና እዛ ለምንሽ ፈልገሽ ነው አይዲውን ሲለኝ ወደ ጊዮርጊስ፣ ያንኛው አይዲ በእርግጥ እነሱም ያንኛው አይዲ ብትይዥው ይሻላል ብለዋል፣ ለስራ ስለሆነ ማለት ነው። ከዛ ወደ ጊዮርጊስ ኦኬ፣ ለአይዲ ከሆነ ችግር የለም ግማሹን ከፍየዋለሁ ስለው ለአይዲ ከሆነ ችግር የለም ሌላ የምትፈልጊዋለሽ ሲለኝ አይ ሌላ የምፈልገው የለም ግን፣ ሃያ ሺህ ብር ግን ይፈልጋለሁ። ለምንሽ ነው ለሱ አልኩት ማለት ነው ለራሱ ነው የሚፈልግ ስለው፣ ከዛ ለራሱ ከሆነ በኋላ እኔ ብሆን ቤት አሁን ብር አላስኩም፣ ስለዚህ ቤት ሲሄድ ባንክ ላይ ትራንስፈር አደርጋለሁ አለኝ ወልደ ጊዮርጊስ። ይው ይጠየቃል ራሱ ማለት ነው። ከዛ እኔም ወደ እንትን ተመጥቼ ከቤት እንዴት አለሽ ምን አለሽ ብሩን አገኘሽ ወይ ሲለኝ አዎ በምን ምክንያት እንዴት ሰጠሽ? ኖ አይዲውን ስጠይቀው እኔ ችግር የለም ራሴ ከፍለው እኔ እኔ እኔ እንትና አረግልሻለሁ፣ ችግር የለም ስለ አይዲ አታስቢ አለ፣ ወደ ጊዮርጊስ ማለት ነው። ስለዚህ እኔ ለኔ ለአይዲ ነው የምፈልገው ካልኩት ስለዚህ ያንተን ስም ማንሳት ስላለብኝ ለሱ ነው አልኩት አልኩት ከዛ ለሱ ነው ስለው እንዴት ለሱ ነው ትያለሽ አለ እና ተጣለኝ፣ ምናምን ነገር ከዛ ቦላለከኝ፣ ቪዲዮውን ምናምን አጠፋፋ ማለት ነው ከዛ ለእሱ ደግሞ ማን ነው? ለወልደ ጊዮርጊስ ነው ነገር እንደዛ ስላልኩት እና እንደዚህ እንዳሰጠው ምናምን አይነት ነገር ብያለሁ። ራሱ ይጠየቃል። ዋትሳፕ ላይም ያወራንበት አለ። ወልደ ጊዮርጊስ እንደዚህ ነገር አለ ይሄ ነገር ጥሩ ነገር እየተሰማኝ አይደለም። ስለዚህ እንዳሰጠ አይነት ነገር ነው ያልኩት። እሱ መጦ መጠየቅ ይችላል። አይች ማለት መጦ መናገር ይችላል ስላለው ነገር ስላ እንዴት ስላልኩት ነገር ማለት ነውና፣ ከዛ ወልደ ጊዮርጊስ በእርግጥ እኔ እንዴት እንደዚህ አድርጎ ከሞት አትርፎኝ እንዴት ከእሱ ጋር ተታረቅ በማለት አሁን አኩርፎኛል። በእርግጥ ለምን ለምን እኔ እሱ ህይወቴን ሁለተኛ እንድኖር ያደረገኝ እሱ ነው። ምክንያቱም እኔ ያለኝን ነገር ጨርሻለሁ። ሁሉን ነገር አስልኮኛል። ተስፋ ቆርጫለሁ። መስራት ሁሉ አክቶኛል። ምክንያቱም እኔ የምገዛ የምገቡት ልብሶች ሁሉ አልቀዋል። ይህን አሳየን ሲሉኝ የለኝም ማለት በጣም አሸማቀቀኝ። ለምን ሽፎን የለኝም፣ ሁሉ ነገር የለኝም፣ ሁሉ ነገር ቀሚስና ቀሚስ ብቻ። እነዚህም በአል አይደለም ቀሚስና ቀሚስ ደግሞ ማንም እንትን አይልም። ሽፎን፣ አሁን ላይ ሽፎን ቱታ ምናምን ነው የሚፈለጉት እና ሌላ ማስገባበት እቃ ብር አጣሁኝ። እሱን እየላኩኝ ተልተሎ ማለት ነው። ከዛ ምንም ማድረግ አልችልም። እኔ ተስፋ ስቆርጥ ልጁ ደግሞ ቦለከኝ በወለከኝ ምናለኝ እንግዲህ ከሁሉም ሳልሆን፣ ከብሬም ሳልሆን፣ ከዛም ሳይሆን ከዛ እኔ ያው የመጨረሻ እና የመጨረሻ የሆነ ብር ነበረኝ እዛ አይዲ የሚሰራበት ጋር እንደዚህ እንደዚህ ነገር ስላለ ከዛ ለሱ ባይሆን ላናገርና ከዛ በኋላ በቃ እሱ ከዛ መኪናውን ድራይቨር አድርጎ መጦ ነው ከቤቱ ወስዶ፣ ለሶስት ቀን ቤቱ ያሰነበተኝ እና ራሴን እንዳስተካክል ያደረገኝ ማለት ነው። እኔ ወደ ወደ ጎበዝ ነሽ ሰርተሽ ትለወጫለሽ